የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ያሰለጠናቸው የሰላም ሠራዊት አባላት የወንጀል መከላከል፣ የጸጥታ፣ የደህንነትና ሌሎችንም የንድፈ ሀሳብና የተግባር ስልጠናዎችን ተከታትለዋል። የከተማዋን ደህንነትና ሰላም በማስጠበቅ ለነዋሪዎቿ የበለጠ ምቹ ለማድረግ የተለያዩ ተግባራት እየተከናወኑ መሆኑን የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ ተናግረዋል። ህብረተሰቡን አሳታፊ ያደረገ የሰላም ስራ በትኩረት እየተሰራ መሆኑንም የገለጹት ከተማችን አዲስ አበባ በከፍተኛ ሁኔታ እየለማችና እየተለወጠች በመሆኑ የህዝብ ቀጥተኛ ተሳትፎን ያረጋገጠ ጠንካራ የጸጥታና የደህንነት አደረጃጀት ያስፈልጋታል። በከተማችን የተጀመረውን የማይቋረጥ ልማትና ለውጥ የተሳለጠ እንዲሆን አስተማማኝ ሰላም ወሳኝ ነው። ከዚህ አኳያ የከተማችንን ሰላም ዘላቂነት ለማረጋገጥ የህዝቡን ባለቤትነት በሚያጎላ መልኩ አያሌ ስራዎች እየተሰሩ ይገኛሉ። ተመራቂ ሰልጣኞች የተጣለባቸውን ኃላፊነት በብቃት ሊወጡ ይገባልም ሲሉ አሳስበዋል። ዛሬ የምትመረቁ የሰላም ሰራዊት አባላት ከነባር የሰላም ሰራዊት ጋር በመሆን የጸጥታ ስጋቶችና ችግሮችን ለጸጥታ ኃይሉ መረጃ በመስጠት አካባቢያችሁን በንቃት በመጠበቅ ከጸጥታ ኃይሉ ጋር እጅና ጓንት በመሆን የበኩላችሁን ኃላፊነት እንድትወጡ ከአደራ ጭምር አሳስባለሁ። የአዲስ አበባ ከተማ እድገትና ልማት እየተፋጠነ ነው ያሉት የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ ይህንን ውጤታማ ለማድረግም የሰላም ሰራዊት ጉልህ አስተዋጽኦ አላቸው ሲሉ ተናግረዋል። አዲስ አበባን ለመቀየር አዲስ አበባን እንደ ስሟ ውብና አበባ ለማድረግ የጀመርነው አዲስ አበባን የማንጻት አዲስ አበባን የብልጽግና ተምሳሌት የማድረግ አዲስ አበባን ውብና ለነዋሪዎቹ ምቹ ለማድረግ በምናደርገው የስራ እንቅስቃሴ ሂደት ውስጥ ሰላማችንን አብዝተን እየሰራን ያለ መሆኑን ያረጋግጣል ማለት ነው። ተመራቂዎቹም የአካባቢያቸውንና የከተማዋን ጸጥታና ደህንነት ለማረጋገጥ መዘጋጀታቸውን የገለጹት ከተማችን እያደገች ነው፣ እየተለወጠች ነው። ለዚህ ሰላም ያስፈልጋታል። ሰላም ከሌለ ደግሞ ልማት አጠቃላይ ይቅዱ ምንድ ነው ሊከሽፍ ይችላል ማለት ነው። ስለዚህ እኛ ምንድነው የሰላም ሰራዊት አካባቢያችን ወረዳ ክፍለ ከተማ ቢሎም ከተማ መጠበቅ የግድ ይለናል ማለት ነው። በጸጥታ አካል ጸጉረ ልውጦችን አካባቢያችንን በመጠበቅ በዚህ ላይ ደግሞ ሌሎችንም እንደኛ ቤትስር ስር የተቀመጡ ወጣቶችንም በማነቃቃት አብረን እንሰራለን ብለን እናስባለን። ከእግዚአብሔር ጋር ስልጠናው መሰረት የበለጠ ተዘጋጅተናል። ከዛም በፊት በአካባቢ ጥበቃ ብዙ ጥረት እናደርግ ነበረ፣ ብዙ እንሰራ ነበረ። ከዛ በተጨማሪ ደግሞ ይሄ ስልጠና ከታገዘ በኋላ ያው የበለጠ ተጠናክረን ከጀማውም አብረን ሆነን የአካባቢውን ሰላም ጸጥታ በደንብ እናስከብራለን ብዬ አምናለሁ። በመርሃ ግብሩም የአዲስ አበባ ከተማ አስተዳደር የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል።